እጅግ ልቤን የነካኝን ይሄን ቪዲዮ ልጋብዛችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቱብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ። ያልኩኝ ዛሬም በአዲስ ቪዲዮ መጥተናል። በዶክተር በተቀዳሚ ሀጂ ሙፍት ምን በስራ ተቀብራቸው ላይ ምን ተፈጠረ በምሎ ሰፋ ያለ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ ማለት ነው ብፁ አባታችንን ሙስሊሞች ተተናክሏሉ ማለት ነው። እያነቡ ነበር በሰዓቱ ምስሉ እንደምትመለከቱት ሶሻል ሚዲያውን አነጋግሮ ነበር። ግን በዛ ላይ በድብቅ የተቀረጸው እጅግ አጸያፊ ነገር ያደረጉትን ቪዲዮ እናንተም ያጋራላችሁ ይሆናል። እናንተም ደግሞ ሀሳብ ትሰጣላችሁ ማለት ነው በኮሜንት ላይ ቪዲዮን አብረን እና እንዲሁም ደግሞ ደጋግ ወንድሞቻችን ሙስሊሞች ለሳ ማለት ይህች ናት የሁላችንም የአባታችን አዘን የሁላችንም ማዘን እንዲሁም ደግሞ ክርስቲያኖችም ሲሞቱ የእኛም አዘን ነው ብለው ደጋግ ወንድሞችና እህቶቻችን ሙስሊሞች ደጋግ መልስ የሰጡት በቪዲዮ አብረን የምናየው ይሆናል። አንደኛው ሙስሊም በሚሊኒየም አዳራሽ ላይ በስርዓተ ቀብር ላይ እጅግ የሚያሳዝን ድርጊት አድርጓል ማለት ነው። ቪዲዮን ይዘናል፣ አብረን የምናየው ይሆናል። በቪዲዮ እንደምትመስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን እና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቀጥታ ወደ ዛሬ ቪዲዮዎችን እንሄዳለን። እጅግ ልቤን የነካኝን ይህን ቪዲዮ ልጋብዛችሁ። እኔ ከቃላት በላይ ስለሆነብኝ ዝምታን መርጫለሁ። ሀሳብ ካላችሁ ግን ሀሳባችሁን ኮሜንት ላይ አስቀምጡልን። ፈጣሪ አክብርልን። እንወዳችኋለን። ቅሌታም ሽማግሌ የሽማግሌ ቅሌታ ወሃቢያ እንዴት ነው አስተምሮታችሁ? በዚህ ልክ ጨካኝና አረመኔ ሊያደርጋችሁ ይቻላል? ወላሂ እጂ በጣም ነው የሚገርሙት እነኚህ ሰዎች። እኔ ኦርቶዶክሳዊ አባት እንግዲህ ሙፍቲ ሀዘን ላይ እንደዚህ ተክዘውና እንደዚህ ተሰምቷቸው፣ ሙፍቲ ሀዘን ላይ በዚያ ልክ ሀዝነው ሲታዩ የሆነ ሰው ስለሆነ እኮ አይደለ ይህን ያደረጉት። እኔ ኦርቶዶክሳዊ አባት ሰው ስለሆነ የሰው ሞት ያስደነግጣል። የሰው ሞት ያሳዝናል፣ ያስተክዛል። እኔ እነኚህ ሞት የሌለባቸው ይመስል እንደዚህ ሰው ሲሞት መሳለቅ

ስለዚህ አንተም ብሎ ለእስልምና ተቆርቋሪ ወላሂ እኔ የምላቸው እስልምና አሁን እየተሰደበ ያለው ማለት ነው። በእንደዚህ አይነትና መሰሎቹ ነው ማለት ነው። እስልምና እኮ እንደዚህ አይደለም እኮ እኺ እስልምና እኮ ሽማግሌ የሽማግሌ ቅሌታም ሁለት ፀጉር ሁለት ፀጉር አውጥታ አንተ ወባያ ጊዜ እኮ ነበረ። ግን ስራ የወረደ የትንሽ ጨካኝ አረመኔ እኔ እምነታቸው ምን አይነት ጭካኔ ነው የሚያስተምራቸው? እንዴት ሰው ሲሞት ሰው አይደነግጥም። እኔም ነገጧት ሞት አለብኝ ብሎ እንኳን ቢያንስ መደንገጥ አለበት። ሰውየው ማንም ሊሆን ይችላል፣ ምንም ሊሆን ይችላል። ሊሞተው አንተ ቅሌታም ሽማግሌ፣ ሰላም አለይኩም ወራህመቱላህ። ለተከበረ ሰው ክቡር እምባ ሲፈስ፣ ለካስ አቅም አለው ሀዘንን አብሶ ዳግም የማስለቀስ። እንዲህ ነው ሰው መሆን ላቅ ብሎ መንገስ፣ ከጥንድ አይኖቹ ላይ እምባ ካቀረረው የእምነት ልዩነት ችሎ ያላጠረው። የእውነት ውዴታ ነው በተግባር ያየ ነው ከልብ መሰበር ከእውነት ካንጀት ማዘን፣ በመልክ ቢሰፈር በእይታ ቢመዘን የእርስዎን ገጽታ ነበር የሚመስለው ልክና መጠኑ አቦ ክፏይንካሁ እስካለሁ እስካለው ድረስ ከፎቶው ላይ ያለው የአይኑ በእንባ መራስ ብዙ ትርጉም አለው በጥልቀት ለሚያስብ የእውነት ላለው ራስ መመርመር ለቻለ የእንባውን ምስጢር ለእኛም ነው ያነቡት ለከበበን ችግር በሰውኛ እይታ ትኩር ብሎ ላዬ ለአገር አልቅሰዋል ላመማት ኢትዮጵያ ላልዳነችም ብዬ አሁን ካለንበት መከራና ስቃይ መጪው እንደሚብስ ታይቷቸው ይመስላል። ፊታቸው እንደዚህ ማዘን ያሉ ስክስ እስኪ አንድ ሆነን እንዋደድና በላውን እንመልስ። ለህሊና እንኑር እናውልቅ ያውሬ ልብስ። ሰው መሆን ይቀድማል ሰው ቁማ አይደል ያሉ ጭሮመን እንድሪስ በሉ ሞት ሳይቀድመን እንቆየው

አባቶቼ እናቶቼ በሀጅ ሙፍቲ ሞት ላዘናችሁ ለተቆረቆራችሁ ስሜቱ ጥልቅ ሐዘን ለሆነባችሁ በሙሉ እንዲሁም በዚህ ጉዳይ ላይ አንዳንድ መጥፎ ነገሮችን ስታው እየተናደዳችሁ ለአባታችን ስታዝኑ ለነበራችሁ ክርስቲያኖች በሙሉ ከተቀመኩበት ብድግ በማለት አመሰግናለሁ፣ አከብራችኋለሁ ከእናንተ ያየሁት ፍቅርን ጥግ ድረስ ፍቅር ለሰጣቸው መስጠት እንደምችሉ ክብር ለሰጣቸው ክብር እንደምሰጡ በሃይማኖት ልዩነት ሰውን እንደማትጠሉ ጥግ ድረስ አይቼበታለሁ። ይህንን ነገር ደግሞ ሂሊናዬ እንድመሰክር እንድናገር ያደርገኛል። ምክንያቱም ቃላት ያጥረኛል። በጣም ብዙዎቹን አየኋቸው ብዙዎቹን እኒህን አባት ምን ያክል እንደሚወዷቸው እንደሚያከብሯቸው፣ እምነታቸው ጠፍቷቸው አይደለም። ሙስሊም ናቸው፣ የሙስሊም ትልቅ ሸክ ናቸው። የወደዷቸው በመልካም ስራቸውና በሰውነታቸው ነው የወደዷቸው። ስለዚህ ኦርቶዶክሶችም ክርስቲያኖች፣ ያየሁት ከእናንተ ፍቅር ለሰጣቸው ክብር ለሰጣቸው ፍቅርን መስጠት በሃይማኖቱ ሳይሆን በሰውነቱ እንደሚሰጡ ከብዙዎች ጥግ ድረስ አይቻለሁ። ስለዚህ እናንተ ማመስገን፣ ማክበር፣ ክብር መስጠት ግድለናል። አንዳንድ ጊዜ ሰው ሲሳሳት ስህተታቸውን ብቻ እያንጠለጠሉ ከመሄድ የሚያደርጉልንንና የሚሰጡንን ነገር ደግሞ ሀቁ መናገር ግድለናል። ሰውነንና ሕሊናችን ያስገድደናል። ስለሌሎች ጉዳይ ስህተት ስለተናገሩት ምናምን እንደዛ አይነት ጉዳይ እኔ አላወራም ከአሁን በኋላ ግን፣ ክርስቲያኖች ለሰጣችሁን ክብር አባታችን አባታችን ነው ብላችሁ በሀዘናችን ከኛ በላይ ጥልቅ ሀዘን ተሰምቷችሁ የእምነት ተቋማቸው ድረስ መግለጫ አውጥቶ አባቶች በዛ ልክ አንብተው መራር ሐዘናቸውን ከኛ ጎን ስለቆሙ ትልቅ ክብር አለኝ። ትልቅ ክብር አለኝ። አመሰግናለሁኝ። የዛሬ ቪዲዮ ይሄን መስል ነበርና፣ በቪዲዮ እንደተማራችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን እና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። በቪዲዮ የተመለከታችሁትን ነገር ደግሞ ኮሜንት እንድታስቀምጡ በእግዚአብሔር ስም እያሳሰብኳችሁ፣ ይሄ ነገር ተገቢ ነው ብላችሁ ታስባላችሁ። እንዲሁም ደግሞ ደጋገ ወንድሞቻችንን ማመስገናችሁን እይቶቻችንን ማመስገናችሁን እንዳትዘነጉ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።